መሪሴ፣ ልግባ የቀደመ ሪሴ ኢየሱስን አላጣሁትም ሙሐመድን አተረፍኩ ኢየሱስንም አላጣሁትም ነው። ስለ ኢየሱስ ነው ስናገር የነበረ ከመጽሐፍ ቅዱስ አኳያ፣ አሁንም ወደዚያ ተመልሼ እስላማዊ አስተምህሮ ወይም ሙስሊሞች ስለ ኢሳ አለይሂ ሰላም ወይም ስለ ኢየሱስ ያላቸውን እምነት ለማስቀመጥ እወዳለሁ። ኢየሱስ በመጀመሪያ የአዳም ዘር ነው። ይሄ እኛ ሙስሊሞች የምናምንበት በኢየሱስ ማንነት ላይ ያለን እምነት ነው። ኢየሱስ የአዳም ዘር ነው። የአዳም ዘር ነው ስንል ቀድሞ ሕልውና ነበረው ማለታችን አይደለም። በኋላ ላይ ወልደ ዳዊት ወልደ አብርሃም ተብሎ እንደማንነቱ ማንነቱ ከማርያም ላይ እንደሚጀምር ከመጸነሱ በፊት ኢየሱስ የሚባል አካል አልነበረም ነው። ኢየሱስ የሚባል አካል ወይም ኢየሱስ ህልውናው የሚጀምረው መላኩ ጅብሪል ዓለይሂ ሰላም ሰላም በገብርኤል ላይ ይውረድና፣ የምስራች ለማርያም ሲነግራት ነው ማንነቱ ይጀምረው። እሷ ስትቀበለው አላህ ሱብሓነ ወተዓላ ይሁን ሲል ያን ጊዜ ማንነቱ ይጀምራል። በመለኮቱ ቀድሞ ነበረ የሚለውን አይደለም። ቀድሞ ከፈጣሪ በስተቀር ዓለም ከመፈጠሩ በፊት ከፈጣሪ በፊት ማንም አልነበረም። ከኢየሱስ መወለድ በፊት ወልድ የሚባል አልነበረም። ኢየሱስ የሚባል አልነበረም። ኢየሱስ የሚጀምረው ከማርያም ሲጸንስ ማንነቱ ተጀመረ። የአዳም ዘር ነው ስንል በስጋው በመለኮቱ እያለ ለማደናገር አይደለም። የአዳም ዘር ነው የምንለው አዳም ዘሩ ነው ተብሎ በግልጽ የሚነገርለት ከማርያም ማንነቱ የጀመረ ሁኖ ነው። ስለዚህ ከማርያም በፊት ማንነት አልነበረውም። ሁለተኛው ወደ ነገደ እስራኤል የተላከ ከእስራኤል ሕዝብ መካከል ከሆነችው ድንግል፣ ከሆነች ጥብቅ፣ ከሆነች ማንም ካልደረሰባት፣ ፈጣሪዋን ከምትታዘዝ ሙስሊም ከሆነች ሴት የተወለደ ነው። ሙስሊም ናት።

መዳበስ ማለት ነው። በማበስ አይነ ስውራን የነበሩትን በማበስ የሚያድን ስለሆነ አይነ ስውራን የሆኑትን በእጁ በመዳሰስ በማበስ ስለሚያድን ነው። መሲህ የተባለው መስህ ማለት ማበስ ስለሆነ የእሱ ደግሞ በማበሱ ሰዎችን የሚያድን ስለሆነ አልመሲሕ ተባለ። ሙታንን እንዳስነሳ ለምጻምን እንዳነጻ ዕውራንን እንዳበራ ሙስሊሞች እናምናለን። ይሄን ሁሉ ያደረገው ግን አምላክ ስለሆነ ሳይሆን ነብይ ስለሆነ ነብይነቱንና መልእክተኛነቱን ለማረጋገጥ ካላ ሱብሃነ ወተዓላ የተሰጠው ስልጣን ስለሆነ ነው። ተአምራት ነው። ይሄ ተአምራት ከፈጣሪ የተሰጠ ነው። ለሌሎችም ነቢያት ተሰጥቷል። ለሌሎችም ነቢያት ተሰጥቷል። ሌላው የጌትነትም ሆነ የአምላክነት ደረጃ ፈጽሞ የለውም። የአምላክነትም ሆነ የጌትነት ደረጃ እሱም አልተናገረ። ሌሎች ቢያቀራርቡትም እሱም አይደለም አምላክነት፣ ጌትነት እንዳለው አልተናገረ። ስላልተናገረ የለውም። የተናገረውን እንናገራለን፣ ያልተናገረውን አንናገረም። ጳውሎስ ሰባኪ ነው። ጴጥሮስ ሰባኪ ነው። ሐዋርያ በሙሉ ሰባኪ ናቸው። ስለ እሱ የሰበኩትን ከመናገር እሱ ያስተማራቸው ነው እነሱ መስበክ ያለባቸው ማለት። ስለዚህ ያማ ከሆነ ጳውሎስ እንዲህ ብሏል፣ ጴጥሮስ እንዲህ ብሏል፣ ዮሐንስ እንዲህ ብሏል ከሆነ እሱ በግልጽ ያላስተማረው እነሱ ካስተማሩ ተቀባይነት አይኖረው። ምክንያቱም ከዘመን ከጊዜ በኋላ ታሪክ ስለሚለወጥ ሁኔታዎች ስለሚቀያየሩ ኢየሱስ ያስተማረው አስተምሮ ዛሬ ክርስትና ላይ ያለው አስተምሮ አይደለም። ኢየሱስ ያስተማራቸው ትምህርቶች የምናገኛቸው ከአራት ወንጌላት ውስጥ ነው። ከአራት ወንጌላት ውስጥ ደግሞ እሱ ያስተማረው አምላክ ነኝ፣ ጌታ ነኝ የሚሉ ነገሮች የሉትም። ስለዚህ የለውም። ይሄ ደግሞ በቁርአን የአምላክነት ደረጃ እንደሌለውና አምላክ ነኝ እንዳላለ በግልጽ ተቀምጧል። በመጽሐፍ ቅዱስም አምላክ ነኝ አላለም። በቁርአንም ደግሞ አምላክ ነኝ እንዳላለ ደግሞ በሥነ ሥርዓት ተቀምጧል። እንዲያውም አምላክ ነው ብለው በሚመሰክሩት ሰዎች ላይ የው መልቂያማ የትንሣኤ ጊዜ እንደሚመሰክርላቸው ተቀምጧል ተቀምጧል። ይመሰክርባቸዋል አምላክ ነኝ ብያሃለሁ ወይ ብሎ ሲልህ ምንድን ነው የምትለው? ያን ጊዜ አምላክ ነኝ ብያሃለሁ አምልከኝ ብያሃለሁ ወይ ብሎ ሲልህ ምንድን ነው የምትመልሺው? አዎ፣ ከባዱ ነገር ይሄ ነው። አምላክ ነኝ ብዬሻለሁ ወይ ተብዬ ብትጠየቅ አምላክ ነኝ እያልሁ ዛሬ አምላክ ነው ፈጣሪ ነው ከፈጣሪ ጋር እኩል ነው ከስላሴ አንዱ ነው ሙቶ የተነሳ አምላክ ነው እያልሁ ዛሬ ስናገር እውነት እኔ አምላክ ነኝ ብዬሻለሁ ወይ ብሎ ሲልህ ምን ትመልሳለህ? ምንም ችግሩ ይሄ ነው። ሌላው አላህ ሱብሐነሁ ወተዓላ በቁርአን ላይ እንዲህ ይለናል፣ እርሱ ለእስራኤል ልጆች ታምር ያደረግነው ባሪያ እንጂ ሌላ አይደለም። አዎ የፈጣሪ ባሪያ ነው። ባሪያ መሆኑን በግልጽ ተቀምጧል። ባሪያ ነው። ባሪያ ማለት ፍጡር ማለት ነው። ፍጡር ደግሞ ለፈጣሪው ይሰግዳል፣ ሰግዷል። ፍጡር ደግሞ ለፈጣሪው ይጾማል፣ ጾሟል። ፍጡር ለፈጣሪው ታዘዟል። ከዚህ በላይ ምን እናደርጋለን? ለፈጣሪው ታዘዘ፣ መልእክት አደረሰ፣ ሰገደ፣ ጸለየ። እንዴ ከዚህ በላይ ምን! ፍጡር የሚያደርጋቸውን ነገሮች በሙሉ አድርጓል። ፍጡር ነው። ክላስ አለቀ። ፈጣሪ አለ፣ አምላካችን አለ። ምን እንበል ታዲያ ከዚህ በላይ እኛ ሙስሊሞች እሱ የተናገረውን ይዘን ነው የምንናገረው። እሱ ያለውን እንላለን። እሱ ያለውን እሱ ያስቀመጠውን እንናገራለን። ሌላው ስለ እናቱ ስለ ማርያም ማርያም ድንግል ናት፣ ንጽሕት ናት። እናከብራታለን፣ እንወዳታለን። ለፈጣሪዋ ፍጹም ታዛዥ እንደሆነ እንመሰክርላታለን እንደሆነች እንመሰክርላታለን። ታዛዥ ናት፣ ንጽሕት ናት፣ ድንግል ናት። በድንግልና ነው እሱን የወለደችው። ይሄ በግልጽ የምናምንበት ጉዳይ ነው። በግልጽ የምንናገረውም ቃል ነው። አንድ ሙስሊም ኢየሱስ የአላህ ባሪያና መልእክተኛ ነው ብሎ እስከሚያምን ድረስ ኢማኑ የተሟላ ነው አይባልም። እኔ ሙስሊም ነኝ። ኢየሱስን ከሌሎች ነቢያት መካከል አስገብቼ ነቢይ መሆኑን መልእክተኛ መሆኑን